ትላንት በምላሱ ያጨረበረው አሸባሪው አገዛዝ ከማስወገድ ውጪ አማራጭ እንደሌለው አውቆ በመተናነቅ ላይ ይገኛል። በጥቂት ቆራጦች የተጀመረው ተጋድሎ ዛሬ ብዙዎችን ከጎኑ ያሰለፈ ቢሆንም ዓላማው ስርዓታዊና መዋቅራዊ ለውጥ ለማምጣት ያለመ እንደመሆኑ መጠን ስርዓት እና መዋቅር ያለው ተዋጊ ኃይል ማሰልጠን፣ ማስታጠቅ፣ ማደራጀት ማሰማራትና መቆጣጠር የሁል ጊዜም ተግባሮቻችን ናቸው። ይህ የዛሬው የምረቃት ፕሮግራም የዚሁ ተልዕኮ አካል መሆኑም ይታወቃል። ይህን ትግል ስርዓት የመንቀልና የመትከል ነው ስንል ከሌሎች ኃይሎች ጋርም የምንተባበርበት እንደመሆኑ የምንገነባው ኃይልም የምናሰለጥነው ሰራዊትም ለአማራ ህዝብ ሳይሆን ለሌሎች ኢትዮጵያውያንም ተስፋ መሆን ይገባል። አብይ አህመድ እንደሚያሰማራው አንድ መቶ ሃያ ጥይት ከነክላሹና ቦምቡ ታጥቆ መቀነት ቆራጭ የሆነ ማፈሪያ ሰራዊት ሳይሆን የእናቶችንም ባይሚያብስ ለአባቶቻችን መከታ፣ ለህፃናት ከለላ፣ ለሁላችንም ጋሻ፣ ለሀገርም አለኝታ የሆነ ሰራዊት መገንባት ያስፈልጋል። ይህ የሚመጣው በስራ ነው ላለፉት ሦስት አመታት ይህን ስናደርግ ቆይተናል እያደረግንም ነው ከዚህ አንፃር የዛሬ ተመራቂዎች ለፖለቲካ ገበያ የሚበቅ የሚቀርብ ጨዋነትና ዲስፕሊን የአማራ ህዝብ ከእናንተ የሚጠብቅ መሆኑን አውቃችሁ ችግሮቻችን ተቋቁማችሁ በጽናት እንድታኮሩን አደራ ማለት እፈልጋለሁ በየውሏችን የተለያዩ ጀብዶዎችንና ተቆጥሮ የማያልቅ ገድል የበዛበት ልዩ ታሪክ እየተጻፈ ያለው ያለው ጥቂት የማይባል ጊዜ በወሰደ የመደራጀት የመመራራት የመደማመጥ የመደጋገር በዋናነትም በቅንነት ላይ የተመሰረተ መስተጋብር ስላለኛ ይህ የበለጠ ሰፍቶ እና ተደራጅቶ መቀጠል ይገባል። አገዛዙ የታጠቀው ጠበንጃ በገፍ መጥቀ ነዋል። ዛሬ የምናሰለጥናቸው እና የምናስመርቃቸው መረቃቸው የሰራዊት አባላት የሚታጠቁት ከጠላት የተማረከ መሳሪያ ነው። የዛሬ ተመራቂዎችም ማርካችሁ የማስታጠቅ ልዩ ተልዕኮ ይጠበቅባችሁ። መሬት ላይ ያለው ሰራዊት በኃይል እየተማረከ፣ አራት ኪሎ ያለው ትዕዛዝ ሰጪ ደግሞ የፖለቲካና የዲፕሎማሲ መንገድ ጠፍቶበት እየተተራመሰ ያለበት ወሳኝ ጊዜ ላይ እንደ መገኘታችን መጪው ጊዜ በተለይም መጪ ወራት እስካሁን ከነበረው በተለይም ትጋትና ጽናት የምንሰራባቸው በትጋትና በጽናት የምንሰራባቸው በመሆናቸው የክፍለ ጦርም የብርጌድም የሻለቃ አመራሮች እንዲሁም አባላት ትልቁን ዓላማችን ታሳቢ ያደረገ የሞራል ዝግጅት እንዲኖራችሁ ማስታወስ ፈልጋለ። አፋባ የጸረ አገዛዝ ትግሉን በማስተባበር በኩል የተሻለ ሚና እንዲወጣ መሪዎቻችን ያለሰለሰ ጥረት በማድረግ ላይ የሚገኙ ሲሆን ከኛ የሚጠበቀው አመራሮች የሚወስኑትን ውሳኔ መቀበልና መፈጸም፣ የሚሰጡንም ወታደራዊ ግዳጆች ያለመሸራረፍ መከወል። ውድ ተመራቂዎች

ተመራጮች እንኳን በሰላም አደረሳችሁ፣ እንኳን በሰላም ተመረቃችሁ ማለት ይጠቅማል። ምናልባት እንግዲህ በአማራ ህዝብ ላይ የታወየው የጥላትነት ሴራ የተጀመረው በፋሽስት ጣሊያን ወራራ ወቅት ቢሆንም ቅሉ አማራ ጥልነት ህገ መንግስታዊ ቅርጽ የሆነው ግን ከ1973 ዓ ም ጀምሮ ነው። ከዛ ጀምሮ ከጂኖሳይድ እስከ አፓርታይድ በአማራ ህዝብ ላይ አሰቃቂ ወንጀል ተፈጽሟል። በተለይም ደግሞ የአማራ ህዝብ ሰቆቃ እጥፍ የጨመረው ተረኛው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣበት ጊዜ አንስቶ የአማራ ህዝብ ስልታዊ ጥቃቶች፣ የመሠረተ ልማት ውድመትና መጠን ሰፊ እንዲሁም ሁለንተናዊ ጥቃቶች ተሰንዝረዋል። በአጠቃላይ አማራው ኢትዮጵያ ሀገራችን ከሌሎች ወንድሞች ሳይችል ጋር ስርዓተ መንግስት እንዳልመሰረተ ከትናንት እስከ ዛሬ የማያባራ የህልውን አደጋ ገጥሞት ይገኛል። አማራ ጥራቴ ነው ብለው ወደ ትግል የወጡ ጸረ ኢትዮጵያን ቡድኖች በትረ ስልጣን ሲቀናቸው ማንነት ተኮር በመክፈት በራሳችን ሀገር ባይተዋር ተሳዳጅና ተቀዝባዥ የመኖር መብታችን ተነፍጎ የህልውን አደጋ ተፈጥሮብን ቆይቷል። መገፋቱ መሽቀንጠሩ እንዲሁም ማንነት ተኮር ግድያ በአርባ ጉጉ፣ በበደኖ፣ በወለጋ፣ በመተከል ከክልሎች ሲፈጸም ከክልል ውስጥም ጎጆአችን ድረስ በመምጣት ምድጃችን ጭምር ሲቆጣጥ ለመቆጣጠር ሲሞክሩ ወተት ሲናጥቀብ የወጣው እንደሚባል ክሉ አዲሱ ትውልድ በአማራ ብሔርተኝነት ተቀዳሚ የሚመራ የሰላ የፋኖ ትግል ጀምረን ጠላትን እያንቀጠቀጥን እንገኛለን። የዚህ የፋኖ ትግል ዋና ዓላማው አማራው የተደቀቀበትን የህልውና አደጋ በአስተማማኝ ሁኔታ መቀልበስ ነው። እንደሚታወቀው ፋኖነት የአባቶቻችን የአያት ቅድመ አያቶቻችን ውርስ ነው። በ1888 ዓመተ ምህረት ከኢጣሊያኖች ጋር በተደረገው የአድዋ ጦርነት እስከ 1930ዎቹ የፋሽስት ወረራ የፋኖ አርበኞች የውጭ ወራሪዎችን በመከላከል ሀገር አቆይተው እኛንም ለዚህ አድርሰውናል። የአሁኑ የፋኖ እንቅስቃሴ ከትናንቱ የሚለየው የአማራ ህዝብ ከኢትዮጵያ ምድር ለማጥፋት የሚፈልጉ የወንበዴው ስርዓት የወለዳቸው የውስጥ ኃይሎችን ለመፋለም ነው። ስለዚህ የፋኖ አነሳስ በህይወት ለመኖር የሚደረግ እንጂ በሌሎች ላይ የተቃጣ አለመሆኑን እሙን ነው። የአማራ ህዝብ ወይም የፋኖ ተጋድሎ ራስን በመከላከል ላይ ብቻ ያተኮረ ሳይሆን ኢትዮጵያን ከጥላቻና በዘር ከፋፍሎ የፖለቲካ ምስቅልቅል በማዳቀቅ ታላቋ ኢትዮጵያ ወደ ነበረችበት የከበረ መንበርዋ ለመመለስ እንደሆነ ለእናንተም ለእኛም ምስክር ነው። የፋኖ ትግልም ሕዝባዊነትን የተላበሰ እንደ ሕዝብ በጽና መቆም የተቻለበት እንደ ሕዝብ መሥዋዕት የተከፈለበት የአማራ ሕዝብ ሕልውና ትግል ለማስከበር ያለመ እንደሆነ የአደባባይ ምስጢር ነው። እንግዲህ የአማራ አንገቱ አንድ ነው፣ ስለሆነ የሸዋ፣ የወሎ፣ የጎንደር፣ የጎጃም ተጋድሎ በጋራ የአማራ ብሔራዊ ኃይልን በመመስረት የውስጥና የውስጥ ራትን ከመመከት ወደ ማጥራት በመሸጋገር አስፈሪ የወታደራዊና ፖለቲካዊ ቁመና ላይ እንገኛለን። ከውስጥ ባንዳ እስከ ምርኮኛው ብርሃኑ ጁና ጦር በየቦታው እየተወገረ ያለበትና ለሰፊው ማህበረሰባችን ለመላው ኢትዮጵያችን አጀብ የሚያስብል የፋኖ ኮመና ላይ እንገኛለን። ከአማራ ፋኖ ብሔራዊ ሀይ ቴዎድሮስ ቀጠና ራስ ቢትወደድ መንገሻ ቲከም አንዱ ሲሆን በዚህ ክፍለ ጦር ውስጥ ስድስት ጠንካራ ብርጌዶችን ያቀፈ ነው። ከነዚህም መካከል አንዱ የቡሬ ዳሞት ብርጌድ ነው። የጀግና አርበኞች መፍለቂያ ቡሬን ለማስታወስ ያህል ፋሽስቱ ኢጣሊን አዲስ አበባ ከያዘች በኋላ የጀመረው የመጀመሪያው የአማራ አርበኞች ፀረ ፋሺስት ተጋድሎ የተጀመረው ጎጃም ውስጥ ቡሬ ነው። የዚህ ተጋድሎ መሪ ደግሞ ታላቁ አርበኛ ደጃዝማች በቀለ ካሳ ወይም አባ ቆርጥ ይባላሉ። ወጥቶባቸው የነ ደጃዝማች በቀለ ካሳ የነ ቀኛዝማች በኋላ እንግዳው ወይዘሮ ዘሮ ተስፋ ወርቅ አልመውና ሌሎች አርበኞች እንዲሁም የዳሞቱ ጀግና ራስ ቢትወደድ መንግሻት ይከም ቦታ ቡሬ ላይ ከደጋዳሞት፣ ከቋሪት፣ ከሰከላ ከደንበጫና ጃቢጠና አካባቢ በጋራ በመሆን ፀረ ፋሽስታዊ ተጋድሎ በማድረግ ጀብ የፈጸሙበት ታሪካዊ ቦታ ነው። ዛሬም ላይ የቀደምት አባቶቻችን የፋኖ ተጋድሎ ውርስ በመቀበል ወለዳሞት ብርጌድ በመመስረት ጠላትን እንዳመጣጡ እየቀጠቀጠ በርካታ የነጻ ቀጠራዎችን በመቆጣጠር ለጠላት ራስ ምታት በመሆን የማህበረሰቡ ደጀን መሆን ችሏል። ትናንትን በመገምገም ዛሬ ላይ ራሱን እንደ ንስር ያደሰው ቡሬዳሞት ብርጌድ በዚሁ ግለጽ እንዲቀጥል ማለት እናሳስባለን። ለቡሬዳሞት ብርጌድና አካባቢው ማህበረሰብ በዚህ ታላቅ የፋኖ የሰልጣኝ ኮማንዶ ምረቃን እንኳን ደስ አላችሁ ማለት እንፈልጋለን። ብርጌድ ብቁ ማድረግ የቻላችሁ ውድና ኩሩ አሰልጣኞቻችን ለዚህ በመብቃታችሁ ኩራት ሊሰማችሁ ይገባል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንደሚታወቀው ጠላቶቻችን ለዓመታት የዘመቱብንን አማራን የማጽዳት ዘመቻ በመድኃኔ ዓለምና በብርቱ ክንዳችን መካከል ማስታገስ ብሎም ማሸነፍ በምንችለው የጥበብ ብቃት ቆየን እንጂ በእነሱ ቅድና ተግባር መቼ እስካሁን አንድ አማራም